እንደምናላችሁ የተወደዳችሁ የፓሪሳን ጀርማና የአርሰናል ጨዋታ ላይ ተጨማሪ ነጥብ ለማንሳት የባለፈው ጨዋታ ፓሪሳን ጀርማ አርሰናልን አንድ ለዜሮ ያሸነፈበት ጨዋታ የሉዊስ ሄንሪኬን ቡድን ሌላ መልክም ያየንበት ጨዋታ ሳይሆን አይቀርም። ያው ሄንሪኬ ኃላፊነቱን ከተረከበ በተለይ ደግሞ ባፔ ከለቀቀ በኋላ የበለጠ ቡድን ሆኗል። በስታሮች ላይ በጥቂት ከዋክብት ላይ የተመሰረተ ግን እነዚህ ከዋክብት ደግሞ በመከላከሉ እና ቡድኑ ፕሬስ በሚያደርግበት ጊዜ በቂ እገዛ የማያደርጉ ተጫዋቾች ናቸው። አሁን የበለጠ የቲም ኤፈርት ለው እንደ ቡድን ነው የሚጫወቱት። ምን የሚሉትን አድናቆቶች እስካሁን ድረስ እንሰጥ ቆይተናል። ግን ፔዤ ሲባል በሀሳባችን የሚመጣው በኳስ ቁጥጥር ዶሚኔት የሚያደርግ በፕሬሲንግ ሀይለኛ የሆነ ይህንን ለጨዋታው ከዘጠና ደቂቃ ውስጥ ዘለግ ባለው ጊዜ ሲያደርግ የሚቆይ ቡድን እንደሆነ እናውቃለን። የቡድኑ ዴኔም ይኸው ነው ለነገሩ በአብዛኛው እንደዚህ ነው የሚጫወተው። ብዙ ፕሬስ የሚያደርግ በሃይ ዲፌንሲቭ ብሎክ የሚጫወት፣ ከፊት ያሉት ተጫዋቾች ቶሎ ቶሎ ቦታ የሚለዋወጡና የማይገመቱ፣ መሀል ላይ በጣም የተዋጣላቸው ፓሰሮች ያሉት፣ ሶስት የተለያየ አይነት ካራክተሪስቲክስ ያላቸው አማካዮችን የሚጠቀም፣ ሁለቱ የመስመር ተከላካዮች በተደጋጋሚ ወደ ላይ የሚሄዱ፣ ሃይ ኤንድ ዋይድ የሚጫወቱም ኦቨርላፕን በተደጋጋሚ የሚያደርጉም ናቸው። ይሄ ጠቅላላ የቡድኑ ስዕል ነው። የበቀደሙ ጨዋታ ግን ሌላ የፓሪሳንጀርማን መልክም ግን ያየንበት ነው። አዳብት ማድረግ ሲያስፈልገው አዳብትም የሚያደርግ ቡድን ነው። በዚህም ፓሪሳንጀርማን አነስተኛ ፓስ ከተቀባበለባቸው ጨዋታዎች መካከል አንደኛው ያ ጨዋታ ነው። አሁን የመጀመሪያው 25 ደቂቃ ላይ የነበረውን በሁሉም መልክ ሊገለጽ የሚችል ብልጫ ካየን በኋላ ጨዋታው ሲያልቅ ግን ፓሪስ ሳን ጀርማ በዚህ ዓመት በቻምፒየንስ ሊግ በአማካይ 583 ፓሶች ገደማ የሚያደርገው ወደ 600 ፓስ እየተጠጋ ያደርጋል ኤንሪኬ አይደለም ባርሴሎና ውስጥ አይደለም ማሰልጠንንም የተማረው ስለዚህ ቡድኑ ከዚህ በፊት እንደነበሩት እንዳሰለጠናቸው ባርሴሎና ና ስፔን ሁሉ የሄቪ ፖሴሽን እና የብዙ ፓሶች ቡድን ቢሆን የሚያስገርም አይደለም ነገር ግን በዚህ አመት በአማካይ ወደ 600 ገደማ ፓሶች በጨዋታ በአማካይ የነበረው ቡድን ከአርሰናል ጋር 372 ፓስ ብቻ ነው ያደረገው። ልዩነቱ ደግሞ የበለጠ የሚጎላው በተጋጣሚ ቡድን የፍጹም ቅጣት ምትሳጥን ውስጥ ያደረጉትን የፓስ መጠን በቻምፒየንስ ሊግ በዚህ ውድድር ዘመን በአቬሬጅ ከሚያቀብሉት በሶስተኛ ሜዳ ክፍል ከሚደርሱት ፓሶቻቸው ካየን ከግማሽ ያነሰ ነው ያደረጉት። አሁን ይሄ መጥፎ ነው ወይ ከተባለ፣ በጭራሽ አዳብት ያደርጋል ማለት ነው ቡድኑ ከኳስ ውጪም እያዳበረው ያለው ሜንታሊቲ አለ ማለት ነው። አሁን ጨዋታው ሲያልቅ በፖሴሽን አርሰናል በልጧል፣ በፓስ አርሰናል በልጧል፣ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በደረሱ ፓሶችም አርሰናል በልጧል። ብዙ ርቀት መሄድ ሳያስፈልገን አንድ ጥሩ ማነጻጸሪያ ብቻ ላቅርብ። ሁለት ከአርሰናል ጋር ያደረጓቸውን ጨዋታዎች በማጥናት ብቻ አንደኛው በመጀመሪያው የኤምሬትስ ጨዋታ ላይ የውድድር ዘመኑ እንደተጀመረ አካባቢ ያደረጉትና አርሰናል ሁለት ለዜሮ ያሸነፈበት ጨዋታ ነው። ሁለተኛው ይሄኛው ከሳምንት በፊት የተደረገው ጨዋታ ነው። ግልጽ የምታዩት ልዩነት አለ። በእርግጥ በፐርሶኔልም በኩል ጨዋታው ላይ በተሳተፉት ተጫዋቾችን በኩል የሚታይ ልዩነት አለ። ለምሳሌ እዛ ጨዋታ ላይ ዴምቤ ላይ በአሰልጣኙ ተቀጥቶ ስለነበር አልተሰለፈም። በእሱ ፈንታ ሀሰተኛ ዘጠኝ ቁጥር ሆኖ የተጫወተው ካንግኢንሊ የሚባለው ኮሪያዊ ተጫዋች ነበር። ስለዚህ በግልጽ የሚታይ የፐርሶኔል ልዩነት አለ። ፋቢያን ሩይዝ ለምሳሌ ያንን ጨዋታ አልጀመረም። ዋረን ዛይረ ሜሪ ነበር። አሁን ግን እንደዚህ። በአርሰናል በኩልም እዛ ጨዋታ ላይ ለምሳሌ ኦደጋርድ አልነበረም። ነገር ግን ካይ ሃቨርትስ ነበር ወይ ጋብሪኤል ማጋላይሽ ነበር። ስለዚህ በሁለቱም ቡድኖች በኩል የተጫዋቾች አይነት ልዩነት አለ። ግን በጨዋታ ባህሪ በኩል አንድ የምታዩት ግልጽ ልዩነት ይሄኛው 372 ፓስ ብቻ ያደረገውና በዚህ ወርደር ዘመን በአማካይ በቻምፒየንስ ሊግ ጨዋታዎች ከሚያቀብላቸው ፓሶች በመቶዎች የሚቆጠሩ ያነሱ ፓሶች ያደረገው ቡድን የበለጠ አደገኛ ነበር። ጎል ማስቆጠሩ ብቻ ሳይሆን ተጨማሪ ጎልም ሊያስቆጠር ይችል ነበር። በተለይ በነዛ 20 25 ደቂቃዎች ላይ የራያ ገዛ ከዴዘሪ ዱዌ ምናልባት የፍጹም ቅጣት ምትም ሊያገኙ ይችሉ ነበር። ጨዋታውም እያበቃ በነበረበት ጊዜ በራሞስ እና በባርኮላ አማካይነት ተጨማሪ ጎል ሊያስቆጥሩ ይችሉ ነበር። ከፔዥ አንጻር ብቻ ነገሩን ካየ ነው ከኤምሬሲ ጨዋታ የሚለየው። የኤምሬሲ ጨዋታ ላይ ኢላማውን የጠበቀ የጎል ሙከራ ሳያደርጉ ነበር የወጡት፣ ግን 65 ፖሴሽን ነበራቸው። ልዩነቱ አሁን ይሄኛውን በእርግጥ በጨዋታው ላይ ፔዥ በጊዜ ጎል ማስቆጠሩ በጣም ጠቃሚ ነበር። ያኔ የበለጠ በትራንዚሽንም ለመጫወት ተደራጅቶም ለመከላከል የሚከላከሉት ውጤት ስለነበራቸው እድል ይሰጥ ነበር ግን አንድ ያየ ነው ቡድኑ በታክቲካዊ ብስለት ውስጥ እንዳለም የሚጠቁመው አንደኛው ነጥብ እዚህ ጨዋታ ላይ ያለ ኳስ ረጅም ጊዜ በዲስፕሊን መከላከል የሚችል ኳሱን እኔ ነኝ ሞኖፖላይዝ ማድረግ ያለብኝ የሚል የኢጎ ፍትጊያ ውስጥ የማይገኝ ቡድን መሆኑ ለምሳሌ ጎል አስቆጠረ ቡድኑ በጊዜ በጣም ድንቅ ጎል ነው ገና አራት ደቂቃ ማልሞላም ጎል ሲያስቆጠር ሁሉም ተጫዋቾች ከአንድ አውት ፊልድ ተጫዋች በስተቀር ና ከግብ ጠባቂ በስተቀር ሁሉም ተሳትፈውበታል። ዘጠኝ ተጫዋች ኳሱን ነግቶታል። ባለፈው ከጨዋታው በኋላ እንዳነሳ ነው። የአርሰናልን ፕሬሲንግ በአንድ ድንቅ ሌዘር ሻርፕ ኳስ ያለፉበት መንገድ ያስደንቃል። በዴምቤሌ በኩል ወደ ጥልቅ የተደረገው ሩጫ የክቫራት ስኬሊያ የአንድ ለአንድ ክህሎት መጨረሻ ላይ በፑንት የሰጠው ኳስ የደምቤሌ አጨራረስ፣ የፋቢያን ሩይዝ የፎልስ ሩጫ፣ እነዚህ ሁሉ አስደናቂ ናቸው። ግሩም ጎል ከ26 ፓሶች በኋላ የተቆጠረ ነው። ግን ሚኬል አርቴታ ከዛ ጨዋታ በኋላ እንደተናገረው አንድ ቶሎ ያላረም ነው፣ ግን ወደ ጨዋታው እንድንመለስ ምክንያት የሆነን ጥገና አድርገን ነበር አለ። የአርሰናል ፕሬሲንግ ተለወጠ፣ ከ442 ወደ 423 እንደሆነ፣ ኦደጋርድ ቪቺኛን ማርክ ማድረግ ጀመረ። የቡድኑ ሜትሮኖም እሱ ነው ዋናው መነሻ እሱ ነው ስለዚህ እሱን ተጽዕኖን መቀነስ ቢያንስ ከኳስ ጋር ተጽዕኖን መቀነስ ይቻሉ። አሁን እነዛን አንዳንድ ሪስክ ያላቸው ፓሶችን ልክ ኑኖ ሜንዴሽ ለደምቤሌ ያቀበለው አይነት ፓስ ለማቀበል ሲሞከር በሁለት አጋጣሚዎች በ22ኛውና በ26ኛው ደቂቃ ላይ ጨዋታውን እያቆማችሁ ብታጠኑት ሜንዴዥ ፕሬስ መደረግ ሲጀምር፣ ሁለት አርሰናል በትራንዚሽን የተዋጣለት ቢሆን ኖሮ የጎል እድል ሊያደርጋቸው ይችሉ የነበሩ የተሳሳቱ ፓሶችን ሰጥቶ ነበር። አልቀጣውም በበቂ መጠን በተለይ ደግሞ ከአሽራፍ ሀኪሚ ኋላ የነበረውን ስፔስ አሽራፍ ሀኪሚ በእያንዳንዱ አጋጣሚ ወደፊት የሚሄድ ተጫዋች ስለሆነ ከሱ ጀርባ የነበረውን ስፔስ በደንብ አላጠቁም አንደኛው ችግር ማርቲኔሊ እንደምታውቁት እንደ ድሮ በአንድ ለአንድ ብዙ ሪስክ መውሰድ የሚፈልግ ተጫዋች አይደለም በሆነ ምክንያት ተሻሽሏል ሰሞኑን በሚያረካ መጠን ባይሆን ደህና ነው ቤርናቤው ላይ ጎል አስቆጥሯል በሁለቱም የማድሪድ ጨዋታዎች ላይ ጥሩ ተጫውቷል የፔዥም ጨዋታ ላይ ከጀርባ ሮጦ አንድ እድል አግኝቶ ነው። በጣም ትልቅ እድል ቢያንስ በኋላ ኦፍሳይድ ሊሆን ይችል ነበር። ግን ረፍት ከመውጣታቸው በፊትም እንደዚሁ ከቡካዮሳክ አንድ ጥሩ ኳስ ክሮስ ተደርጎለት ነበር። ግን ፍጥነቱን በበቂ ሁኔታ የሚጠቀም ተጫዋች አይደለም። ደግሞ ሌላኛው ችግር ኦቨርላፕ የሚያደረግ ፉልባክ የለውም። አርሰናል ማይልስ ሉዊስ ስኬሊ ወደ መሀል ነው የሚገባው፣ እንደምታውቁት ኢንቨርት ነው የሚያደርገው። ስለዚህ የሁለት ለአንድ ብልጫ በተደጋጋሚ መውሰድም ያስቸግራል። ጥቅም አለው የማይልስ ኬሊ ወደ መሀል መግባት ነገር ግን በቂ አታኪንግ አውትሌት የለውም በግራ በኩል በቀኝ በኩልም ቢሆን በተለይ ክቫራትስኬሊያ የቤት ስራ ሰጥቶት ስለነበር ቲምበርም እንደልቡ ወደፊት እየሄደ አልነበር። ግን ፔዤ በሁለት አጋጣሚዎች እንዳልኩት በ22ኛው ና በ 26 ኛው ደቂቃ ኑኖ መንደሽ ሁለት ፓሶች ካበላሸ በኋላ ለትራንዚሽን ሊጋለጥ ይችል ነበር ነገር ግን የፓሪስ ሰንጀርማ ከኳስ ውጭ ያለ መከላከል ተጫዋቾች በትክክለኛ የመከላከል ስፍራቸው ላይ በመገኘት የነበራቸው የቦታ ዲስፕሊን አስደናቂ ስለነበር ሌሎቹ ተጫዋቾች ሌላ ጊዜ ምርጥ በምንላቸው መለኪያ ብቻ አልነበረም እዛ ጨዋታ ላይ ምርጥ የነበሩት። ለምሳሌ ከዛ ጨዋታ በኋላ ብዙ ሰዎች ቪቺኛ እንዴት አይነት አስደናቂ ተጫዋች ነው ብለዋል። ግን በዛ ጨዋታ በዚህ ዓመት አነስተኛ ፓስ ያደረገበት ጨዋታ ያኛው ጨዋታ ነው። በቡድን ውስጥም ሶስተኛው አነስተኛ ፓስ ያደረገ ተጫዋች ነበር። እንግዲህ የቡድኑ ዋናው ፓሰር እሱ ስፔናዊ የሚመስለው ፖርቱጋላይ የተባለ ልክ በባርሴሎና ያሰለጠናቸውን ተጫዋቾች ካራክተሪስቲክስ የሚመስል ሽሎታ ያለው ተጫዋች ነው። ግን የበለጠ ስፔሶችን መሙላት፣ ከዣውኔቬስ አጠገብ ሆኖ ሁለተኛ ፒቮት መሆን፣ ከኋላው ላሉት ተከላካዮች፣ ለአራቱ ተከላካዮችና ለግብ ጠባቂው በቂ ከለላ መስጠት፣ መስመሮች መዝጋት እነዚህን ስራዎች ነው የበለጠ ይሰራ ነበር። በፓሰርነቱ የምናቀው ቢሆን ግን የበለጠ ቀዳዳዎች የሚደፍን ተጫዋች የነበሩ። ኑኖ ሜንዴሽም እንደ ሌላው ጊዜ እንደፈለገ ኦቨርላፕ ሲያደርግ አልነበረም። እኔ ከራሱ የሜዳ አጋማሽ ያለፈባቸውን ብዙ ቅጽበቶች አላስታውስም። ምክንያቱም ቡካዮ ሳካን የማቆም ግዴታ ነበረበት። በዚህ ደግሞ በሚገባ ተሳክቶለታል። ለምሳሌ ዱዌሎች ማሸነፍ የዚህኛው ፔዤ አንደኛው መገለጫ ነው። ኑኖ ሜንዴሽ ይህንን በጥሩ ሊያብራራልን ይችላል። ከ11 ድዌሎች አስሩን አሸንፈው አንደኛው እንግዲህ የመስመር ዳኛው በጣም የተሳሳተ ውሳኔ የወሰኑበት በኋላ ሳካም በውሳኔያቸው ተበሳጭቶ ቢጫ ካርድ የተመለከተበት ኢንስደንት ነው። ትልቅ የጎል ድል ሊሆን ይችል ነበር። ለነገሩ እሱም ብቻ ነው የተሸነፈው። ግን ኑኖ ሜንዴሽ ከሌሎቹ ጨዋታዎች በተለየ ሁኔታ ኦቨርላፕ ሲያደርግ የምናውቀው ተጫዋች ከመሀል ሜዳ መስመር አያልፍም ነበር ምክንያቱም ስራው መከላከል ነው። እዛ ጨዋታ ላይ በአብዛኛው ግን እሱ ብቻ አይደለም። ክቫራትስኬሊያም ቢሆን መጀመሪያ አካባቢ በጣም አስቸጋሪ የሆነ ለዩሬን ቲምበር ምናምን ግን በኋላ ሂትማፑን ብታዩት በአቬሬጅ ተጫዋቾቹ ኳስ የነኩባቸውንና ያሳለፉበትን የሜዳ ክፍል ምናምን ብታዩ ከፋቢያን ሩይዝ ሁሉ ድሮፕ አድርጎ ነው። ስለዚህ ቡካዮ ሳካ በሁለት በሶስት በአራት ተጫዋቾች ማርክ ይደረግ ነበር ምን ያህል ቡድኑ ከኳስ ውጭ እየተሻሻለ እንደመጣም ያሳያል። ይሄ ማለት ዝም ብሎ የሎ ብሎክ ቡድን ሆነ ከሀያ ደቂቃ በኋላ ማለት አይደለም። ለምሳሌ ዘጠና ሁለተኛው ደቂቃ ላይ ስድስት የፓሪሳን ጀርማ ተጫዋቾች በአርሰናል ሜዳ አጋማሽ ነበሩ ፕሬስ ለማድረግ፣ የአርሰናል አምስት ተጫዋቾች ቢልድ ለማድረግ እየሞከሩ ይወጣሉ። ስለዚህ በተቻለ መጠን የመጀመሪያውን ፓስ በመከላከል አርሰናል ወደኋላ ኋላ እንደገና ሪሳይክር እንዲያደርግ ለማድረግ ይሞክሩ ነበር። አሁን እንደ ሌላው ጨዋታ ብዙ አልሮጡ። ለምሳሌ አርሰናል ከፔዤ በአምስት ኪሎ ሜትር ገደማ የበለጠ ሮጧል፣ ግን 52 ፐርሰንት የሚሆኑ ዱዌሎቻቸውን ያሸንፉ ነበር። አሁን እነዚህ ነገሮች አርሰናል ከባለፈው ጨዋታ ያልነበረ ተጫዋች ያገኛል፣ ቶማስ ፓርቴ። ስለዚህ ስትራክቸሩ ይለወጣል። ሜሪኖ ወደፊት ይሄዳል። ራይስ ወደፊት ይጠጋና ሁለተኛው ስምንት ቁጥር ይሆናል። ፓርቴ ወደ መሀል ይገባል። ፕሮሰር የሚሰለፍ አይመስለኝ፣ ጨዋታውን የሚጀምር አይመስለኝ። ስለዚህ አርሰናል ባህሪ ይለወጣል የበለጠ ለምሳሌ እዛ ጨዋታ ላይ ረጃጅም ኳስ መጠቀም ጀምሮ ነበር አርቴታ። በተለይ ከመጀመሪያዎቹ ሀያ ደቂቃዎች የፔዥ አስጨናቂ ፕሬሲንግ በኋላ ግብ ጠባቂው ራያም፣ ሳሊባም፣ ኪቪወርም፣ ራይስም እነዚህ የአርሰናል ዋና የቢልድ አፕ ተጫዋቾች በፔዥ ኃይለኛ ፕሬሲንግ ምክንያት ከራሳቸው የሜዳ ክፍል መውጣት አልቻሉም። ለዚህ ነው በመጀመሪያ ሀያ ደቂቃ ውስጥ የአርሰናል ዋና የማጥቃት ተጫዋቾች ጥቂት ጊዜ ብቻ ኳስ የነኩት። ከዚያ በኋላ ግን ረጅም ኳስ መጠቀም ጀመረ ሚኬል አርቴታ። ችግሩ ረጅም ኳስ ማሸነፍ የሚችል በቂ ተጫዋች አልነበረው። በተለይ ትሮሳር ስለነበር ከፊት የነበረው ትሮሳር ከዊሊያም ፓቾ በላይ ኳስ እንዲያሸንፍ ማሰብ አይቻልም። ስለዚህ የመጀመሪያው ሀያ ደቂቃ ላይ የነበረውን ድክመት ጎል ተቆጥሮበትም ቢሆን ለማረም ሲሞክር በቂ ቱል አልነበረውም። ከቤንችም ሌላ ሰው አልነበረውም። ምክንያቱም ሀቨት ለምሳሌ የአርሰናል አጥቂ ከሆነ በኋላ አንዱ ይሰጥ የነበረው ጥቅም በኃይለኛ የፕሬሲንግ ቡድኖች ሲፈተን ረጅም ኳስ ይጫወታል። ሲጫወታል ረጅም ነው ሜትር ከ91 ነው መሰለኝ ቁመቱ፣ ስለዚህ ይጨርፍላቸዋል። ሜሪኖ ያንን ማድረግ ጀምሮ ነበር፣ ግን ትሮሳር ሲሆን ያድል የለም። አሁን ፔጄ ፕሬስ ሊያደርግ ቢፈልግ አርስናል ሌላ አውትሌት አለ ደግሞ ራያ። እንደምታውቁት በብሬንፎርድ ከአይቨንቶኒ ጋር ሲጫወት ነው አንዱ ከራምስዴል የሚለየው ነገር የተለያዩ የፓሲንግ ሬንጆች ያሉት ግብ ጠባቂ እንደሆነ የታወቀበት እና ወደ አርሰናል እንዲመጣ ምክንያት የሆነበት ምክንያት ከሁሉም የፕሪሚየር ሊግ ግብ ጠባቂዎች በላይ የተሳኩ ረጃጅም ኳሶችን የማቀበል ችሎታ ነበሩ። ነገር ግን በዚህኛው ጨዋታ ላይ በቂ ታርጌት አልነበሩም። ምንም እንኳ አርሰናል በኋላ ረጅም ኳስ መጠቀም ቢጀምርም ግን ለማን ያው የፓሪሳን ጀርማን የመጀመሪያ የፕሬሲንግ ሌም ማረፍ ይቻል ይሆናል። ነገር ግን ኳሱ ተመልሶ ይመጣል። ፈተናው የነበረው እሱን ከፊት ግን ታርጌት ማን ካለ የመጀመሪያ ኳስ የሚያሸንፍ ተጫዋች የሚያወርድ ወይ ፍሊክ የሚያደርግ ተጫዋች ካለ አንድ አድቫንቴጅ ነው ሜሪኖ ይህንን ማድረግ ይችላል ራይስም ወደፊት ሲጠጋ የሳጥን ፕሬዘንስ ይሆናል እንደምታውቁት ስለዚህ ፔዤ ከኳስ ውጭ የነበረው ትጋት በመጠነኛ የአርሰናል ስትራክቸር መለወጥ ምክንያት እንደባለፈው ይሆናል ወይ ሜዳ ውስጥ ማየት አለብን አርሰናል ያኔ እንዴት በፕሬሲንግ ተፈትኖ እንደነበር የምታውቁት በመጀመሪያዎቹ ሀያ ደቂቃዎች የአርሰናል የኳስ ቅብብል ስኬት ሰባ ፐርሰንት ብቻ ነው የነበረው ሰባ ፐርሰንት ብቻ ነው የነበረው። እኔ አንድም ፓርቲን አተውታል እላለሁ። ፓርቲ ምናልባት አርሰናል ያመጣዋል እንደሚባለው እንደ ዙቢሜንዲ ወይ በጥሩ ብቃቱ ላይ በነበረበት ጊዜ እንደ ጆርጂኖ አይነት ቴክኒካል ተጫዋች አይደለም፣ ግን በቦታ አዌርነስና የመጀመሪያ ፓሶች በማቀበል አርሰናል ካሉት የስድስት ቁጥር አማራጮች በጣም የተሻለ ተጫዋች ነው። ስለዚህ በዚህ ጊዜ አርሰናል ረጅም ኳስ ቢጠቀም ባጭር ቅብብልም ቢወጣ በቂ አማራጭ አልነበረውም። በኋላ እየተሻሻለ 30ኛው ደቂቃ በተለይ እስከ 60ኛው ደቂቃ በነዛ ሰላሳ ደቂቃዎች በተለይ ዶሚኔት አድርጎት ነበር። ያኔ ሌላውን የፒኤስዤ ባህሪን አየን እላለሁ እኔ ከኳስ ውጭ ያለውን ትጉህ የሆነውን ቡድን አየን። በአርሰናል በኩል እንግዲህ ቡድኑ የተዋጣለት የዱዌሎች ቡድን ነው። እኔ አርቴታ በዚህ ጉዳይ ላይ ከሚሰጠው ትኩረት አንጻር በመነሳት ነው ማየው ምክንያቱም ራይስ አለው፣ ሀቨትስ አለው፣ ቲምበር አለው። እነዚህ ሁሉ በአንድ ለአንድ ልታልፏቸው የምትችሏቸው ተጫዋቾች አይደሉም። ከኳስ ውጭ ያለው ፕላን ለሁሉም ሰው የሚታይ ነው። ፊዚካል ነው፣ ጠንካራ ቡድን ነው። ልክ እንደ ፔዥ ከኋላ እየተጫወተ ለመውጣት ለሚሞክር ቡድን እስትንፋስ የሚሰጥ ቡድን አይደለም። ስለዚህ መሀል ላይ ኃይለኛ ስለሆነ ፕሬሲንጉ ከነዚህ ተጫዋቾች ባሻገር አሁን ሀቨትስ አልነበረም ጨዋታው ላይ እንደው የቡድኑ ጠቅላላ ባህሪ ለመግለጽ ነው። ግን ኦደጋርድ ኃይለኛ የፕሬሲንግ ማሽን ነው። ሁሉም ጠንካራ ሰራተኞች ናቸው። ስለዚህ ቢልድ እያደረገ ለመውጣት ስለሚቸገር አንድ ቡድን ቶሎ ወደ ፍላንኮች እንዲያወጣ፣ ወደ መስመሮች እንዲያወጣ ይገደዳል። ወደ መስመር ሲያወጣ የአርሰናል የመስመር ተከላካዮች ደግሞ በቀላሉ የሚታልፏቸው አይደሉም። ማይልስ ሉዊስ ስኬሊ እስካሁን ድረስ በፕሪሚየር ሊግ አንድ ጊዜ ብቻ ነው ድሪብል የተደረገ። ቲምበርም የባለፈው ጨዋታ ሲጀመር በክቫራት ስኬሊ ያተፈተነ እንጂ በቀላሉ የሚታለፍ ተጫዋች አይደለም። አሁን ችግሩ የነበረው ፒኤስዤ ወደ መስመርን በሚወጣበት ጊዜ በተለይ በግራ በኩል ያንን በሚገባ መቋቋም አልቻሉም። ግን ጠቅላላው ዱዌሎች የማሸነፍ ችግሩ ነው ትልቁን ችግር የፈጠረው። አሁን ሚኬል አርቴታ ካለው ባህሪ አንጻር ተነስተን ነው ነገሩን የምናየው። ሚኬል አርቴታ ዱዌሎች ማሸነፍ ይፈልጋል። ግን የአርሰናል ፕሬሲንግም ጥሩ አልነበረም። አንደኛ ዝግ ያለ ነው፣ በቂ አግሬሽን አልነበረውም። የኦርጋናይዜሽንም ችግር ነበረበት። ለዚህ ነው ለወጥ ነው ያለው 26 ፓስ አንድ ቡድን ተቀባብሎ ጎል ካስቆጠረ ከፈረንሳይ ቡድኖች መካከል አዲስ ሪከርድ ከያዘ በሜዳው በሚደረግ ጨዋታ እንደዛ ከሆነ 26 የሲኩዌንስ ኦፍ ፓስስ በጣም ከፍተኛ ሪከርድ ነው። ለፔዥም ለፈረንሳይ ቡድኖች ከ2024 የውድድር ዘመን ለ2 ምናምን ዓመት የቆየ ማለት። በመጀመሪያ 23 ደቂቃዎች አርሰናል 26 ፐርሰንት ዱዌሎችን ብቻ ነው ያሸነፈ። ሁለት ነገሮች የሚያስተካክል ይመስላል። አንደኛው የበለጠ ዱዌሎች ማሸነፍ መጀመር ያለበት ፕሬሲንጉ የተዋጣለት መሆን አለበት። እንደ ባለፈው አይነት በመጀመሪያ ሀያ ደቂቃ እንደነበረው አይነት የኦርጋናይዜሽን ችግር አልጠብቅም። ሰባ አንድ ፐርሰንት ከሆኖ በመጀመሪያ 26 ደቂቃ የፓሪሳንጀርማ ዶሚናንስ የነበረው አሁን ፔዤ ከመጀመሪያው 26 ደቂቃ በኋላ እንዴት የመጨረሻው የመጀመሪያው የቡድኑ የመከላከል 30 ሜትር ላይ ረጅም ጊዜ እንዳሳለፈ የምትረዱት በዛ ነው። ምክንያቱም ከ26ኛው ደቂቃ እስከ ዘጠናኛው ደቂቃ ድረስ እስከ ጨዋታው ፍጻሜ ድረስ አርሰናል ፖዚሽን ይበልጥ ነበር። 55 ፐርሰንት ነበር የአርሰናል ፖሽን። ከመጥፎ አጀማመር በኋላ መሻሻል ጀምሯል። ለምን ዱዌሎች ማሸነፍ ስለጀመረ እንዲው በትንሹ ተመጣጣኝ ጨዋታ ነበር። ከመጀመሪያ 25 ደቂቃ በኋላ በትንሹ ተመጣጣኝ ጨዋታ ነበር። ዶናሩማም አስደናቂ ሙከራዎች ማዳን ነበረበት። ለምን ዱዌሎች ማሸነፍ ከመጀመሪያዎቹ ስምንት ዱዌሎች ለምሳሌ ቲምበር ሰባቱን ተሸንፎ ነበር። ከዛ በኋላ ግን ቀጣዮቹን አምስቱን አሸነፈ። ይሄ ራሱ ያብራረዋል። በቀደም ከጨዋታው በኋላ አንስቻል። መጀመሪያ አካባቢ ቡድኑ 23 ፐርሰንት ብቻ ነበር ዱዌል ያሸንፍ የነበረው ከዚያ ወደ 55 ፐርሰንት ከፍ አደረገው። የአየር ላይ ኳሶችን ደግሞ 72 ፐርሰንት ማሸነፍ ጀመረ። ቡድኑ ከባለፈው የተሻለ ጨዋታውን ጥሩ መጀመር አለበት። ቢያንስ ፔዤ በመጀመሪያው 20 ደቂቃ አርሰናል እድል እንዲኖረው የሚፈለግ ከሆነ ጎል ማስቆጠር የለበት። ፔዤ ኳስ ለመያዝ ይሞክራል። እንዲያውም አሽራፍ ሀኪሚ ከጨዋታው በፊት ምን ሲል ነበር ዛሬ ጋዜጣዊ መግለጫ ሲሰጥ ውጤቱ ምንም ቢሆን ብንመራም ብንመራም ፔዤ ሁል ጊዜ እንደሚጫወተው ነው መጫወት ያለበት። ኳስ ዶሚኔት አድርጎ ለመጫወት ነው መሞከር ያለበት ብሏል። እዛ ጨዋታ ላይ ከመጀመሪያ 25 ደቂቃ በኋላ ያንን አላደረጉም። ለዚህ ነው የቡድኑን ብስለት የበለጠ እንድናደንቅ የሚሆን አሁን ባርሰሎና እና ፓሪሳን ጀርማ በጠቅላላው በሚጫወቱበት የእግር ኳስ ስታይል በድምር አንድ ላይ አድርጎ ማየት እንዳለ አውቃለሁ ነገር ግን የባርሰሎና አንደኛው ችግር ብዙ ፕላን ያለው አይመስልም። አንዳንድ ጨዋታዎች ላይ ሲገደዱ አስታውሳለሁ። በሪያል ማድሪዱ ጨዋታ ላይ በሪያድ በተደረገው የኮፓ ኤስፓኛ የፍጻሜ ጨዋታ ላይ ቼዝኒ በቀይ ከወጣባቸው በኋላ የዲፌንሲቭ ላይናቸውን ወደ ኋላ ሳብ አድርገው የበለጠ የራሳቸውን ሳጥን መከላከል ጀምረው ውጤታማ ሆነዋል። በጣም ለ32 ደቂቃ በ10 ተጫዋች ተጫወተው። ግን ብዙ ጊዜ አያደርጉትም። ብዙ ፕራግማቲዝም የለውም ባርሰሎና ምንም ቢሆን በሀይ ላይ ነው የሚጫወተው። ብዙ ጊዜ ያንን ያደርጋሉ። ለዚህ ነው አነጋጋሪ የሚሆኑት፣ ግን ስኬታማ ናቸውና ምን ተብሎ ይተቻል? ቡድኑ ለትሬብል ነው እየተጫወተ ያለ። ግን ፔዤ እዛ የአርሰናል ጨዋታ ላይ ያሳየን ሌላኛው መልክ ያለ ኳስም ጥሩ መጫወት የሚችል ቡድን መሆኑን። በአርሰናል በአርሰናል በኩል እኔ ሳካን የበለጠ ማግኘት አለባቸው ላለ ቡካዮ ሳካን አሁን የባለፈው ጨዋታ ላይ 15 ኳስ ተበላሽቶበታል፣ ጥሩ እየተጫወተ አልነበረም በቂ ፓስም እየመጣ አልነበረ በመጀመሪያው ሀያ ደቂቃ አራት ጊዜ ብቻ ነው ኳስ የነካው። እንግዲህ አርስ ዋናው የማጥቃት ተጫዋች ዋናው የማጥቃት ተጫዋች በመጀመሪያ ሀያ ሀያ አምስት ደቂቃ አራት ጊዜ ብቻ ኳስ ከነካ በቂ አይደለም። እኔ የበለጠ ፍሪደምም ያስፈልገዋል ምለው እንዲያው፣ አሁን በአንድ የሜዳ ክፍል ብቻ በአንድ በጣም ጥሩ የባላጋራ ቡድን ተጫዋች ሻክል በሚደረግበት ሚና ብቻ መጫወት የለበትም። ልክ እንደ ዴምቤሌ አይነት ነፃነት ያለው ተጫዋች ጠቃላይ ታክቲካዊ መዋቅሩ ይፍረስ ማለት ሳይሆን፣ ግን አልፎ አልፎ ወደ ግራ ሲወጣ ካያችሁት ወደ ግራ ይወጣል ማለት ክሮስ ለማድረግም ይችላል ማለት ነው። አንድ ግሩም ኳስ ወደ ሳጥን ያደረገው እኮ። ለዚህ ነው ወደ ሴንትራል ቦታዎች ቢገባ። አሁን ታስታውሱ እንደሆነ ከሪያል ማድሪድ ጋር በነበረው ጨዋታ የመጀመሪያ የቅጣት ምት ጎል ራይስ ያስቆጠረው የቅጣት ምት ጎል ወደ መሀል ኳስ እየገፋ ኢንቨርት በማድረጉ ምክንያት በተሰራበት ጥፋት ምክንያት የተገኘ ነው። ግን በቀደም ፒኤስዤ ፋቢያን ሩይዝን ወደ እሱ ሲያስጠጋ ኑኖ ሜንዴሽ ከራሱ ሜዳ አጋማሽ እንዳያልፍ ሆኖ ማርክ ሲያደርገው እና ክቫራት ስኬሊያም ደብል ቲም ሲያደርግ አርሰናል እዛ ጋር በቂ ኦቨርሎድ እየፈጠራል ነበር በቀኝ በኩል በቂ ኦቨርሎድ እየፈጠራል ነበር የአርሰናል ዋናው ጥንካሬው ደግሞ እሱ ነው የነበረው ግን ምን ሆነ አርሰናል ረጅም ኳስ መጫወት ሲጀምር የኦደጋርድ ሮል ተቀየረ ያው በጨዋታው ላይ ጥሩ አልነበረም 23 ፓስ ብቻ ነው ያደረገው አራት ፎርዋርድ ፓስ ብቻ ነው ያደረገው። ስለዚህ ይሄ ያብራረዋል የቡድኑ ዋናው ክሬቲቭ ተጫዋች እንደዚህ ከተቀዛቀዘ ችግሩ የቱ ጋር እንደሆነም በእርግጥ በመጠኑ ማየት ይቻላል። ስለዚህ አርሰናል ለረጅም ኳስ ይጫወታል ማለት የአጫጭር ኳስ ክብብል አልነበረም ማለት ነው። ብዙ ለሳካም ይመች አልነበረም። ግን አንዱ ያው የፔዥን ፕሬሲንግ ባይፓስ ለማድረግ ለመሻገር የተደረገ ጥረት ነው። ግን ያለፈውም አመት ለዋንጫ ሲፎካከር ቻምፒየንስ ሊግ ሩብ ፍጻሜ ድረስ ሲደርስ፣ በዚህም አመት እንደዚሁ ቻምፒየንስ ሊግ ግማሽ ፍጻሜ ድረስ የአርሰናል ዋናው የማጥቃት ትሪያንግል ከ40 ፐርሰንት በላይ የሚሆኑ ማጥቃት በአንዳንዶቹ ጨዋታዎች ላይ ከ50 ፐርሰንት በላይ ይሆናል። ይሄ በቀኝ በኩል ያለው ትሪያንግል በቤን ዋይት አለመኖር ምክንያት መጠነኛ የካራክተሪስቲክስ ለውጣል። ነገር ግን ልዩነት የሚመጣ ከሆነ በሳካ ማማካይነት ነው ልዩነት የሚመጣው። ስለዚህ ሳካን የበለጠ በፓሶች ማግኘት ከኑኖ ኑኖ ሜንዴስ ደግሞ ማይሳሳት ተጫዋች አይደለም። አሁን በዚህ አመት ታስታውሱ እንደሆነ ከሊቨርፑል ጋር በነበረው ጨዋታ አንዱ ጎል ሲቆጠር የሱ ስህተት ነበር። ከአስቶን ቪላ ጋር ቪላ ፓርክ ደ ፕረንስ ላይ ሄዱ ሲመራ የኑኖ ሜንዴሽ ስህተት ነበር። የማይሳሳት ተጫዋች አይደለም። በጣም ጥሩ ተጫዋች ቢሆንም ነገር ግን ለስህተትም ቅርብ የሆነ ተጫዋች ነው። አሁን ሳካ ኤክስፕሎሲቭ ተጫዋች አይደለም። በአንድ ለአንድ ኑኖ ሜንዴሽን እንዲያልፈላችሁ ብዙ አትጠብቁ። ማለፍ ይችላል፣ ተጫዋቾች ጥሩ አብዶኛ ተጫዋች ነው። ነገር ግን ለምሳሌ እንደ ክቫራት ስኬሊያ ወይም ዴዚሬ ዱዌ ወይ ባርኮላ አይነት ተጫዋች አይደለም። የበለጠ ቴክኒካዊ የክንፍ ተጫዋች ነው። እንዲያውም በቴክኒካዊ ባህሪው ምክንያት ነው ወደ ውስጥ ቢገባ ለአርሰናል የበለጠ ጥቅም ይሰጣል ብዬማ ም ምክንያቱም አንድ ሁለት መጫወት ይችላል። በጠባብ ስፔስ የመጨረሻ ኳሶች መስጠት ይችላል። ጎል ማስቆጠር ይችላል። ሁለት እግሩን በሚገባ ይጠቀማል። ከሳጥን ውጭ ጎል ማስቆጠር ይችላል። ነገር ግን እዛ ላይ ከተጫወተ አይቀር በቂ ሰፖርት ሲስተም ያስፈልጋል። ፓስ እየመጣ አልነበር። ሲመጣም በአስቸጋሪ ሁኔታ ከፊቱ ሁለት ተጫዋቾች በትንሹ ሲያስፈልግን ሶስት ተጫዋቾች አብረውት ሆነው ነው ኳስ ወደ እሱ ይመጣ የነበረው። አርሰናል እንዴት እንደሚያደርግ አላውቅም እሱን ግን፣ አንደኛው ትኩረት የሚስበው ነጥብ ያ ሊሆን ይችላል፣ ምክንያቱም ከጨዋታው በፊትም ብዙ ዲስከስ የተደረገ ነጥብ ስለነበር የመልስ ጨዋታው ላይ የፔዤ ሜንታል ክላሪቲ። አንድ አርሰን ቬንገር ሰሞኑን ቢን ስፖርት ላይ ቀርበው አንድ ነገር ሲናገሩ እየሰማሁ ነበር። ምን ያሉት ሳቸው ፒኤስዤ አንድ ለዜሮ እየመራ ነው ወደዚህ ጨዋታ የሚመጣው ስለዚህ ከመሪነት ነጥብ ነው የሚነሳው ሁሉንም ነገር ሪስክ የማድረግ ግዴታ የለበትም ለምሳሌ ዜሮ ለዜሮ ነው ጨዋታው ስለዚህ ዜሮ ለዜሮ እንደሆነ አድርገን አፕሮች እናድርገው ቢሉ ክፍት ቦታ ይኖራል አርሰናል በቀደም ያላገኘ አንደኛው ነገር ክፍት ቦታ ነው በቂ ክፍት ቦታ አላገኝም ለነሳካ የሚሆን በቂ ስፔስ ለነማርቲኔል የሚሆን በቂ ስፔስ አላገኝም ስለዚህ ሀኪሚ እንደለመደው ኦቨርላፕ ቢያደርግ ኑኖ ሜንደሽ ኦቨርላፕ ቢያደርግ ሳካ፣ ማርቲኔሊ ሌሎች ተጫዋቾች ስፔስ ያገኛሉ ማለት፣ ያንን ሪስክ ለማድረግ አፎርድ ያደርጋሉ። እና እንዲህ አይነት ብዥታ ሊኖር ይችላል። መምራት ሁሌም አድቫንቴጅ አለ። መምራት በጠቅላላው አድቫንቴጅ ነው፣ እሱ ጥያቄ የለውም። ግን ሁልጊዜም አድቫንቴጅ ነው ማለት አይደለም የሚል መከራከሪያ ያቀርባል። የአርሰናል ግን ስራው ቀላል ነው። ስራው ቀላል የሚሆነው ማሸነፉን ማለት አይደለም። ወደ ጨዋታው የሚገቡትን ይዘው የሚገቡትን አፕሮች ካየን ቡድኑ በቃ ለማጥቃት መምጣት አለበት። ሁሉንም ሪስክ ማድረግ አይጠበቅበትም። አንድ ጎል ብቻ ተቆጥሮበት ስለሆነ እየተመራ ያለው በሰፊ ውጤት እንደሚመራ ቡድን አይደለም ወደዚህ ጨዋታ የሚመጣው። ስለዚህ ፔዤ አንድ ሁለት ስሌቶች አሉት ማለት ነው። ምን አይነት ሪስክ ነው የምንወስደው? ይህንን ጨዋታ በተመለከተ አሁን አርሰናል ከማድሪድ ጋር የተጠቀመው ብዙ ሪስክ የሚወስድ ቡድን ስለነበር ነው። አይደለም ብዙ ሪስክ የሚወስድ ቡድን ስለነበረ ሪያል ማድሪድ ሶስት ለዜሮ ማሸነፍ አለብኝ ያለ ግን አርሰናል በ10 ምናምን ደቂቃዎች ውስጥ ጨዋታው ሊገድለው ይችል ነበር። ፔጄ እንዲህ አይነት ፕሬሸር የለበትም። ስለዚህ በጥንቃቄ በዩኒት እንከላከል፣ ከዛ በትራንዚሽን እናጥቃ ደግሞ ካሉ ያንን ማድረግ ይችላል። ቡድኑ በተለያየ መንገድ ነው ጎል የሚያስቆጠረው። ነገር ግን ከቡድኑ ተፈጥሮ ውጪ መሆን ይሆናል። ለዚህ ነው አኪሚ ስታይላችንን መለወጥ የለብንም፣ በዛው መንገድ ነው መጫወት ያለብን ምን ሲል የምንሰማው። ለዚህ ነው ስታይላችንን መለወጥ የለብንም፣ ዴኒያችንን መለወጥ የለብንም። ውጤቱ ምንም ቢሆን ፔጄ የእንግሊዝ ቡድኖችን አሸንፎ አልፏል። ነገር ግን በእንግሊዝም ቡድኖች ተሸንፏል። እሱም መርሳት የለብንም። ለምሳሌ በአስቶን ቪላ ተሸንፏል። በመልሱ ጨዋታ ላይ ጨዋታው ኢንቴንስ በሚሆንበት ጊዜ ከሜዳ ውጭ የተደረገ ጨዋታ ነው፣ ግን ጨዋታውን የመቆጣጠር ከፍተኛ ችግር ነበረበት። በሊቨርፑልም ተሸንፏል እኮ በሜዳው ምንም ያህል ከፍተኛ ብልጫ ቢኖረው መጨረሻ ላይ ተሸንፏል። ሊቨርፑልንም ሲያልፍ እኮ በመለያ ምት ነው ያለፈው። ማለፍ ይገባው ነበር በሁለቱ ጨዋታዎች በነበረው ፐርፎርማንስ፣ ግን በእንግሊዝ ቡድኖችም ተሸንፏል። ያው ጥሎ ማለፉን ነውና ከግምት የምናስገባው እንጂ አይረቴ ቡድን አይደለም። እንኳን ሰሞኑን በሊጋ በሚደረጉት ጨዋታዎች ላይ አርሰናልን በፕሪሚየር ሊግ በሚያደርጋቸው ጨዋታዎች ላይ ያሉትን ውጤቶች እንደው እንደ ሲሪየስ ውጤቶች አላያቸው። አሁን ሁለተኛውን ያጣ ይሆን አርሰናል፣ ምን ይባላል? ኦኬ እሱ አንድ ነገር ነው። ግን ብዙ ልዩነት የለውም ሁለተኛ ሆኖ መጨረስ፣ ሶስተኛ ሆኖ መጨረስ ያው ቻምፒየንስ ሊግ ከመሳተፍና ከዚህ ከሜሪት ክፍያ የሶስት ሚሊዮን ፓውንድ ተጨማሪ ክፍያ ከማግኘት በስተቀር ብዙ የሚያመጣው ልዩነት የለም። ስለዚህ ምንም እንኳ ማሸነፍ የሚመረጥ ቢሆንም፣ ፔዥም በሀገር ውስጥ በሚደረጉ ጨዋታዎች ማሸነፍ የሚመርጥ ቢሆንም የሁለቱም ቡድኖች ትኩረት እዚህ ጨዋታ ላይ ሆኖ ሊሰነባበት። ልዩነቱ ኤንሪኬ ዘጠኝ ነው፣ አስር ተጫዋች አሳረፈ። አርቴታ ኦልሞስት ዋና ዋና ተጫዋቾቹን ከሜሪኖ በስተቀር አላሳረፈም። ሁሉንም ነው ያስጀምር። አሁን እዚህ ችም ላይ ቬንገር ምን ይላሉ አንተ ብትሆነ ብሎ ጠየቃቸው ሪቻርድ ኪ ከእንደዚህ አይነት ወሳኝ ጨዋታ በኋላ ኢንተር ዘጠኝ ተጫዋች ባርሰሎና አስር ተጫዋች ፔዤ አስር ተጫዋች አሳርፈው ነው የሳምንቱ መጨረሻ የሊግ ጨዋታዎቻቸውን ያደረጉት። አርቴታ ደግሞ ሁሉንም ተጫዋቾች ከሜሪ ነው በስተቀር ተጠቀም። አንተ ብትሆንስ ሲላቸው አርሰናል ከፔዤ ጨዋታ በፊት በነበረው የፕሪሚየር ሊግ ጨዋታ ተጫዋቾችን አሳርፈው ነበር፣ ምንጠቀመሱ እና ሁሌ እንደዚህ ሊኒየር አይደለም አሉ። አሁን አንዳንድ ተጫዋቾችን እንዲም ማሳረፍ ይጎዳቸዋል በዛ ኮምፒቲቲቭ የጨዋታ ስሜት ውስጥ ሲቆዩ የሚሻላቸው ተጫዋቾች አሉ ብለው ያው እንግዲህ ከልምዳቸው እንዲህ አይነት አስተያየት ሰጥተዋል። የቦርን መዞ ጨዋታ የአርሰናል ተጫዋቾች ትኩረት እዛ ጨዋታ ላይ እንዳልነበር ግልጽ ነው፣ ግን መጥፎ ስሜት ይዞ መጥቷል። ጨዋታው ላይ ግን ሚኬል አርቴታ ወደ ምን ሊቀይረው ፈለገ? ታስታውሱ እንደሆነ ከጨዋታ በፊት የነበረን ፍላጎት ጥሩ ኤክስፒሪየንስ፣ ፖዚቲቭ ኤክስፒሪየንስ ይዘን ወደ ማሸነፍ ተመልሰን ወደ ፓሪስ ለመሄድ አስበን ነበር፣ ግን ተሸነፈን ስለዚህ አሁን መልበሻ ክፍል ውስጥ ያለው ስሜት ንዴትና ቁጣ ነው። ያንን ንዴትና ቁጣ ወደ ፓሪስ መውሰድ ብሎ ያንን ከጨዋታው በኋላ ያለውን ኔጌቲቭ ኢነርጂ ወደ አውንታዊ ስሜት ለመለወጥ ሞክሯል። ሜዳ ውስጥ እንዴት ይሆናል የሚለው በጣም የሚያጓጓ ይመስለኛል። የአርሰናል ሲዝን ሁሉ ዲፋይን የሚደረግበት እጅግ ወሳኝ ጨዋታ ነው። ከቻምፒየንስ ሊግ ሰሚ ፋይናል የሚበልጥ ጨዋታ ፋይናል ብቻ ነው። ስለዚህ ለፋይናሉ ለመድረስ ያለ ትግል ነው ግን ፒኤስዤ በመጀመሪያው ጨዋታ ደግሞ ያለመድናቸውን አንዳንድ ባህርያትም ማሳይቶ የቡድኑን የብስለት መጠን በተለይ ከአርሰናል ጋር በተደረጉት ሁለት ጨዋታዎች ማንጸሪያነት ማየት የሚቻል ይመስለኛል።